ባልሽ እንደማ እንዲሆነልሽ ነው የምትፈልጊው፣ እንደ ዩሱፍ ቆንጆ ማለትሽ ነው አይደለም? ሴቶች ፈልገውት ሲመጡ አላህን ፈራለሁ ልቤ እሷ ብቻ ነው የሚል። አሁን አሁን እያበትኩ ነው መሰለኝ። እንደማትመጪ እያወቅኩ እየጠበቅኩሽ ነው። እኔማ ወደጃውን አዛር ገብጃለሁ። ከረማ ብሰል ስለሆኜን እንቅልፍ አጠጅ አለው። ቢሆንም አጎቴን ሚስትሩን ሸሽጋ እንጀራ ጋገሪ ምናምን። ኧረ እንጀራ መጋገር አይደለም ኤኒ ካይንድ ኦፍ ኩኪንግ ፓስታ መስራት ይችላሉ። አይ ቲንክ መቀቀሉን ነው እኮ ነው የሚቀቅል አቃትዬም አቃት ነው ፓስታ ስለዚህ ያ እንደ ስታኩ ሊቃጠል አይችልም። ይችላልውሃዋ አልቆ ነዋ። አክስቴን እየጠራት ነው ወይዬ፣ ሉሲዬ ሰሚኝማ እኔ እሱ ዞር አለና፣ ከዛ መጨረሻ ላይ ዞር ብሎ ወዳንቺ ነው ለካ። ዞር ብሎ እየሳቀ ነበረው፣ እኔን እያየ ነበረኮ። አክስቴን ወይ በእናትሽ፣ እንደው በእናትሽ፣ ወይዬ ነ ነፄ ቱትና ነፄን ሰላም ቢያት እንጂ ማናት ነ ነ ነፄን አታውቂያትም? እንዲህ አንቺ ጋር የነበረ ት አላውቃትም። ያኮ አቤት ቤዝናና ነው እያጋጋልኩ ሳይሆን ከር ሷም ኮ እንዲ የምሯን አይደለም፣ ደስ ጨዋታ ነው። ብዙ ጊዜ ሂዊ የምር የምታወራ ነው የሚመስላቸው ሲሪየስ ሰው ስትሆን፣ ጨዋታ ነው። እግዚአብሔር ጨዋታ ነው። አታውቅሽም ነፄ፣ አላወቀችሽም። መታወቂያውን ላኪላት በውስጥ በውስጥ ላኪላት። አላየሁም። እረስተሻት ነው። እኔ አሁን አላውቃቸውም፣ አላውቅም፣ ማንንም አላውቅም፣ አላውቅም። እኔ አሁን ላይ ፈጣሪ ይመስገን ደስቻለሁ። የመርሳት ችግር አጋጥሞኝ ሁሉንም ከእዚህ ከአሁን በፊት የነበሩት አላውቅም። ምንድን ነው እንድትረሻ ያደረገች እኔ ምንድን ነው እንደው ተወኝ፣ እስኪ እኔ ቂም ይዣለሁ። ማርያምን ወልጄተኝ እንጂ በተለይ በሰው በቤት አጋዥ ቂም ይዣለሁ። ድግል ትድፋኛለሽ። ግን ሁሉም ሁሉም አንድ አይደለም። ሁሉም አንድ አይደለም። በጣም ስርዓት ያላቸው ልጆች አሉ፣ ያው ስርዓት ያላቸው። አንዳንዱ ደግሞ አበሻ ቤት ሲሰራ አበሻ ነው። እዚህ ሳይድ ሳይድ ሰፍ አበሻ ለአበሻ ተናንቀን እንደዚህ ተደፋፍረን የምንኖር ተው። ስራቸው ስራቸው እንትን ነው አይሉም። ከዛ በኋላ ትደፋፈሪ ያለሽ እንደዛ አይነት ነገር ነው እያለሁ አዎ፣ ማርያም እኔ ስለደረሰብኝ ነው ገብርኤል፣ የምሬ ነው። ሰው እንዴት ወልጄ ተኝቼ ትጸየፈኛለች? ይሄ ነው። እኔ ሲጀመር እግዚአብሔር ይመስገን ስማርት ነን አሁን ላይ በሰው ሀገር ላይ ብንሆንም፣ ዱሮ እንኳን የሆነ በምን እንደሆነ ተጸየፈች። ኖ ድሮ ለምሳሌ አሁን እኔ ምንም መናገር አልፈልግም፣ ግን ለምሳሌ ድሮ የሆነ ብዙ ነገሮች አሉ። ሴት ልጅ ስትወልድ ልብሷ ሊበላሽ ይችላል ምናምን። አሁን እዚህ የለም፣ ቴክኖሎጂው እየሰፋ ነው። ጽድት ብለህ ነው በቃ አራስነትህን ሁላ እኮ የምታሳልፈው አይደለ? ሰው እንዴት ሰው ነው የሚጸየፋት? ገባህ? እኔ በጣም ስላዘንኩኝ ነው። ለምን እኔ በጣም ብዙ ጊዜ የሆነ የቤት ሰራተኛ ሆኖ ቤት ውስጥ በጣም የሚጨቆኑ ነው የሚመስለኝ። ሁለተኛ ነገር ደግሞ በጣም በብዙ ሰው እናደድ ነበረ። በቃ ለምን በቃ ልክ እንደ ራሳችን ነው ማየት ያለብን። ለምን ማንም የበላይ ለም ማንም የበታች ለም፣ የቤት ሰራተኛ ሆን የውጭ ሰራተኛ ሆንሽ፣ ማንም ሰራተኛ ነው፣ በቃ ሁላችንም ሰራተኛ ነን። ስራችን ነው እንጂ የሚለያየው። ማንም ይሁን አክባሪ ነኝ ግን እኔ አሁን ለምሳሌ እስቲ ሶስት ቀን ቆራረጠው ቆራረጠው ነው እኔ ያው እኔ ምንድነው፣ ሶስት ቀን ሙሉ ልጅቷ ገብታ አላየችኝም ግን የቤቴ ሰራተኛ ያጋዤ ናት እህቴ ናት ብዬ ቢያንስ ወልጄ ለምሳሌ እንግዳ ታስተናግድልኛለች። ሁለተኛ ነገር ደግሞ በቃ ቢያንስ እንኳን የምፈልገውን ነገር ታደርግልኛለች። ለምሳሌ አንዳንድ ባሎች ባሎች ገብቶ ኩሽና መስራት የማያውቁ አሉ። ለምን እንደው ሁኔታው ነው የሚወሰነው ሴቶች ብዙ ከሆነ ያደጋችሁበት ቦታ ወንዶች አሁን ገብተው አይሰሩ ላያውቁ ይችላሉ። ሰው ስለዚህ በጣም ስለተናደድኩኝ ነው። ምንም ቢሆን ሀበሻ ለሀበሻ ሰው ለሰው እንዴት ይጨፋፈና። አያቱ ሰው በጣም ቂም ይዛለሁ እና እንዳለው ነው ብሎ ለምንድን ነው የምትቆጡት ምናምን። እንደራሳችን ስናይ ችግር የሆነ እንደምትል ስናይ ችግር ሶስት ቀን ሙሉ መተሽ ለምንድን ነው ያላየሽ? ምን ችግር አለው? ምንድን ነው ምልስጥሽ ብት ለይ ምን ችግራለን። አረብም የምከፍለው ብር ነው እኔ የምከፍለው ብር ነው። ግን ብሩን ሰውኮ ሌላ አደለም አንድ ሰው ወልዶ ቤተኛ ሂጄ እኔ እኔ በፈቃደኝነቱ ላ ሂጄ ባርስ ፈከፈጣሪ ያገኛለሁ። ግን ምንድነ የተናደርኩት እኔ ማርያምን ሶስት ቀን ሙሉ መታ ላየችኝም። ከዛም በሶስተኛ ቀን እንዳጋጣሚ ጠዋት ነበረ። ሶስት ቀን ሙሉ እርቦኛል አላልኩኝም? ሶስት ቀን ሙሉ ምግብ ሳልበላ ቆየሁ አላልኩኝም? በሶስተኛ ቀን ጠራዋትና እንዳጋጣሚ ርቦኝ ነበረ። ለምንድን ነው ምን ችግር አለው? ይሄን ነገር ተከትሉኝ እስቲ አልኳት። ባሌ ደግሞ በጣም ጤነኛ ነው፣ አይናገርም እንደዚህ ምናምን እንትን አይልም። ምን ችግር አለው? እርስ በራሳችን ይሄን ያክል መጨካከል ለምን አስፈለገን? ወይ ደግሞ አለመስራት መብታችሁ ነው፣ አለመስራት መብታችሁ። ለምን ለምን ደው የምትጸየፊኝ አልኳት። ካልተጸየፈችኝ ገብታ ለምን አልጠየቀች ገብታ ብትጠይቀኝ ምን ችግር አለው? እናት የለኝ አጠገቤ እኔ አሁን እየሆነ ስሜታዊ መሆን አልፈልግም? ይሰማችኋል እኮ በጣም ብዙ ነገር እየሆነ እናት የለች አጠገቤ ወይ ደግሞ የራሳችሁ ሰው አጠገባችሁ የለም። ባሎቻችሁ ደግሞ ምንም የማያውቀው አለ አንድ አንድ ቦታ ላይ ምናምን በጣም ብዙ ነገር ስለዚህ ምን ችግር አለው? አጋዥ ነው ብዬ ነው አይደለ ቤት ያመጣሁት። ምን ችግር አለው? ሰው ሰው እኮ አለው ማለት እራሱ እኮ አንድ ነገር ነው። ገብርኤል አሉ እኔ በጣም ነው ቅም ያዝኩት። እኔ በጣም ሪስፔክት አለኝ ለሰው። እኔ አሁን ቤዚጋ እንኳን አሁን ሴልፍ ናት። ቤዚ ግን ማርያምን ስራት ትታመታ ነው ማርያምን። ቤዚ ጠዋት ተነስታ እንደገና ሱቅ ትገባለች። ጠዋት ተነስታ ማርያምን አጥሚት ትሰርታለኝ ምናምን፣ ነው እሷ ናት የምትሄደው። ቢያንስ አበሻ ቤት አንሰራም ከምትሉ እኛ ማነን የምትሉ ብትሉ ምን ችግር አለው? እኔ ማነኝ? ሰው እኮ ሰርቶ ነው የሚሰጠው። ምንም ቢሆን ምን ሰርቶ ነው የሚሰጠው። የሆነ ስሜታዊ መሆን አልፈልግም ገብርኤል፣ በጣም ስለተሰማኝ ነው እንጂ ገዝቼ መብላት አቅቶኛ አይደለም። ወልዳችሁ ስትተኙ ደግሞ ሁሉ ምግቦች አይስማማቸው የምትፈልጉት ትንሽዬ ነገር ይኖራል። የውጭ ምግብ የበንጋሊ ምግብ ላይ ስማማችሁ ይችላል። የማትፈልጉ ነገሮች ሊኖሩ ይችላሉ። እና የቤት አጋዥ ናት ብዬ እስካመጣዋት ድረስ ለምን አልጠየከችኝም? ሶስት ቀን ሙሉ ክላሴ ሳትገባ ለምን ተጸየከችኝ ነው ጥያቄ። በቃ ለዛ በጣም ነው የተናደድኩት። በቃ ለምን ውስጥ ያለች በቃ መቼም ማረሳትም ያቺ ልጅ መቼም ማረሳትም ቁጭ ብላለች ውስጥ ለዛ ነው አንጸያየት፣ እንከባበር እርስ በራሳችን ካልተከባበርን በሰው ሀገር ላይ ሆነን ካልተደጋገፍን ምንድን ነው? ቻይና ለቻይና እንዴት እንደሚከባበሩ ታውቃላችሁ አይደለም? ስራ እንኳን እርስ በራሳቸው ነው ማርያምን፣ ሲፈላለጉ ራሱ ለራሳችሁ ሰው ነው፣ ለራሳቸው ሰው ነው ማርያምን። ስራ እንኳን የሚሰጣጡት እኮ አታየውም? ህንዶችን አታየውም? ሌላ ሀገር ዜጋ እርስ በራሳቸው በጣም ይደጋገፋሉ። ሼሪንግ ከፍተው ስራ ይሰራሉ ስለሚስማሙ፣ ምቀኝነት የለባቸውም። ገብርኤልን የአንድ ሰው ደስታ አንድ ሰው የሚያስደስታል፣ ያስደስታል ለምንድን ነው የምንጸያየፈው በሚለው ነው እንጂ ማንም ሰው እኔ ሶስት ቀን ሙሉ ምን ሰው አጠገቢ አለ እኮ ሰው አጠገቢ አለ። ዱባይ ላይ ደግሞ ሁላችንም ስራ አለብን። ማንም ቁጭ ብሎ እንትን የሚል የለም። ግን ሰው ለምሳሌ የራሳችሁ አጋዥ ሲኖራችሁ ደግሞ ሰው አለ ስለሚል ሰው ማንም እንትን የሚል የለም። ለዛ ነው በቃ በጣም የተናደርኩት ተናደርኩኝ፣ እርም ያልኩባት ግን በስተመጨረሻ አመሰግናለሁ ይከሰናል። ሰው ለምን እኔ እህቴ እንድትሆን ነው እንጂ እንድትንቀኝ አይደለም። እንድትንቀኝ በቃ ውስጥሽ ብዙ ምን ተናጥበ ይበቃ ውስጥሽ እኛ አሁን እንደ እንደ ሥራ አይደለም። በእርግጥ አራስ እኛ ቤተሰቦቻችን ውሻ እንኳን ይቀበላል። አራስ ውሻ ማርያም አራስ ናት ይባላል አይደለ እንኳን ሰው ይቀር ነው ቢያንስ ግን በዚህ በዚህ አይነት ነገሮች በዚህ እንትን በጣም ይደብራሉ። ያው ታውቃላችሁ እናንተ ሁላችሁም ማለት ነው እንጂ እግዚአብሔር ይመስገን እኔ ማርያምን ኪያ ቤት ውስጥ ያሉ ወንድሞች እራሱ እግዚአብሔርን ሴቶችን ይጎንሳሉ። እመቤቴ እኔ ሁኔታዋ በጣም ስላናደደኝ ነው እንጂ እግዚአብሔርን ሴቶችን ይጎንሳሉ። በጣም ጽድቅት ያሉ ወንድሞች አሉ ቤት ገብርኤልን ወንድሞቼ ናቸው። ልብስ የሚሰፉ ልጆች ምናምን ማንም መቤትን የፈለግኩትን ነገር ነው በልቼ እንኳን የተነሳው ክብሩ ይስፋ። ለመዳን ያለን በአንዱ ሲጥላችሁ በአንዱ ከሷ እንትን ካልኳት ይልቅ ራሱ ቤት ውስጥ ያሉት ወንዶቹ እኔ ስጀምር ሴት ግን ለምን ተጸየፈችኝ? ሶስት ቀን ሙሉ ለምን አላየችኝ? የሆነ የሆነ ትኩረት የምንሰጥበት ነገር የለም። ለዛ ነው እንጂ እኔ ጠየቀችኝ አልጠየቀችኝ፣ ምን ታደረግልኛለች? አዎ ምንድን ነው የምትጸየፈው? ነው እኮ ምንድን ነው የምትጸየፈው? አንዳንድ ሰው አራስ ስለሆንክ፣ እኔ እንደዛ ነው የተሰማኝ። የሚሰማኝ ሌላ ሰው ላይሰማው ይችላል፣ ሌላ ሰው ላይሰማው ይችላል። ለምሳሌ አራስ ስትሆን ምናምን አንዳንድ ሰው እንትን አይልም እዚህ ሀገር በጣም ጽድት ቴክኖሎጂ ሰፋ ያለ ነው። ያኔ የወለደ ሴት እንኳን አንድም ጽድት ብለን ነው በቃ እንትን የምንለው። ገብርኤልን የምሬ ነው እኔ ኩልት ብዬ ማርያምን ራሴን ለማካበድ አይደለም፣ ቅቤ እንኳን አልተቀባውም። ለምን ጽድት ብዬ ነው መታየት የሚፈልገው ምናምን በቃ አንዳንድ ጊዜ ትሰበሰባላት እና፣ ግን ለምን ብዬ ጠየኩ። ሴት ለሴት እንዴት ይጨካከናል ነው። አለቀ በቃ ለምን ያኔ ደስ ባይለው ሰው አለ። ለምሳሌ አሁን ተቀብተሽ ምናምን እየሆነ ቅቤት ተቀብተሽ ላይሸጥ አይችልም፣ ሰውንትን ሲል እየሆነ አለ አደለ። በቃ ብዙ ነገሮች አሉ። ለዛ ማርያም አስራ አራት ቀን ሙሉ እራሷ እንትን አላገኘች። ከዛም በኋላ እናንተ የመጣችሁት ስንት ቀን ነበር? ስንት ቀን ነበር? ሳምንት ሆኖች ምናምን እኮ ሳምንት ሳምንት አልፎሻል። ሳምንት አልፎኛል። አልፎኛል። ሳምንት አልፎኛል አ እንደዛ ነው። ለዛ ነው እንጂ እኔ ማንም ሁኝ ማን ሰውን በሰውነቱ አከብራለሁ በሰውነቱ ነው የምወደው። ከዛ በተረፈ ማንም ሰው ወደደኝ ጠላኝ አይሞቀኝ አይበርደኝ። በቃ ሰው ሆነሽ ከወደድሽኝ ወደድሽኝ፣ ከጠላሽኝ ጠላሽኝ። አይሞቀኝም ምንም አይመስለኝም። ሰው እንደዛ ነው ግን ነገበኛ ይባላል። አሁን እርሻት በቃ ከውስጥሽ አውጫት፣ ከውስጥሽ መቤቴን አውጫት። ከሚበሉ እንደ ስራ የሚሰጣት አምላክ ነው። እንደ ቅጣት ምናምን የሚሰጣት ፈጣሪ ነው። ለእሷ ትምህርት ይሆናታል በቃ ስለዚህ፣ ከውስጥሽ በቃ ከአንድ በፊትሽም ከውስጥሽም አውጪ። እሺ ማርያምን እኔ ማለት ነው ማለት እንዲህ ብለው እንኳን ወልደሽ ምን አይነት ታርካለሽ? እንደዚህ ይሄንን ነው ለምን እሷ እኮ ገላኝ ወይ እንትን ብላኝ አይደለም። ግን ደስ አይልም። ደግሞ አበሻ ቤት ተቀጥረን መስራት አንፈልግም። እሺ አትስሩ፣ ግን ቢያንስ እንኳን ባንፀይብ ጥሩ ነው። የሆነ መልካም አስተሳሰብ እርስ በራሳችን ቢኖረን ምንም ይሁን ምን ማለት ነው። ማንም ይሁን ማንም፣ እኔ አሁን ቤዚ አለች አይደለ? ማርያምን እንደ እንደ እህቴ ይሆናል አይደለ? እንደ እህቴ ነው የምትሳሳላት። ገብርኤልን የምሬን ነው። ማርያምን በፍቅር ነው የምንኖረው ምናምን በቃ ምንም ቢሆን ምን ሰው እርስ በራሱ ቢከባበር ጥሩ ነው ብዬሽ አስባለሁ። ስለዚህ እኔም የምልሽ አንቺ መድሃኒዓለም አለሽ። ስለዚህ ምንም እግዚአብሔር ይቅር ይበልሽ። እንደ አጋጣሚ እኮ ጥያቄ ሲጠይቁ ነው አጋዥሽ የቲዳር ምናምን ሲሉ፣ እንደ አጋጣሚ አወራው ቆራርጦ አገጣጠሙት ምናምን በቃ ይሆናል አይደለ። አልተረዱትም፣ ወደ ሌላ መንገድ ነው የሄዱት። ግን ሲጀመር ትቻታለው። ግን ትቻታለው ትቼዋለው። ግን አረሳው ኦሬዲ እኮ ትቼዋለው። ምንም ነው በቃ። ኦሬዲ እኔ ምንም አላልኩም ሲጀመር። በፍቅር ነው ማንም ሰው ጋር በፍቅር ነው። እኔ ፈራለው፣ እንዳውም ታውቃለህ እፈራለሁ ምን ይሆናለሁ ምናምን እያልኩኝ ሁላ እኮ በጣም ነው የምፈራው። ለምን እኔ ካሁን በፊት ብዙ ያጋጠሙኝ ነገሮች ስላሉ። ብቻ ግን እንደዚያ ነው። ከአሁን አሁን እቃውን ሽጪ፣ እኔ እናት እሸቀላሽን ሸቅሌ ልሸቅል ነው